አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ። እንግዲህ ይሄ ቪዲዮ ከተቀረጸ አንድ ሳምንት ምናምን ሆኖታል። ጫጫታ ስለነበረ ያን ቮይስ ሳይለንት አርጌ እንደገና ነው ድምጼን እያስገባሁት ያለውት። ይቅርታ ያው ስለ ቦንድዱ አንዳንድ ነገሮች ለእናንተ ማብራሪያና ስለዋጋው አሁን ስላለበት ነው የምነግራችሁ ማለት ነው እና ይሄ የምታዩት ውብ የሆነ አረቢያ መጂሊስ ዘጠኝ ሜትር ነው ዘጠኝ ሲባዛ በዘጠኝ 9 ሺህ ብር ሂሳብ ነው መሀል ላይ የምታዩት ቴብል ደግሞ የብቻዋ ናት 5500 ብር ናት ማለት ነው ዋጋዋ እና ብዙዎቻችሁ ቴብል ለምን ነጻ አይወጣም ነፃ መውጣት አለበት ብላችሁ የምጠይቁኝ እህቶች ስላላችሁ ዛሬ ይህንን ቪዲዮ ካያችሁት በኋላ ዳግመኛ አጠይቁኝም በዚህ ጉዳይ ማለት ነው አረቢያ መጅልስ ሲሰራ ሙሉ 12 ሜትር ከሆነ በፈለጋችሁት አይነትና በፈለጋችሁት ዲዛይን በነፃ ተሰርቶ ከ12 ሜትሩ ጋር ይወጣላችኋል። ላኪን ከ12 ሜትር በታች ከሆነ ቴብሉ ነፃ ይወጣላችሁ እንደገና ብር ከፍላችሁ ነው። ለምሳሌ ይሄ 9 ሜትር ነው እንደምታውት ኤል ነው፣ በጣም የሚያምር በጣም ቆንጆ የተመቸ ጨርቅ ነው። ከዚህ ቀደምም ለአንድ እህቴ ተሰርቶ የተመሰላችሁ መካነ ሰላም ሂዷል እና በጣም ተመችቶኛል። ጨርቁ አንደኛ ጨርቅ ነው። በወንድዱም መሻላ ተባረክ ረህማን የሆነ ብቻ ስራው ጽድት ያለ አሰራር ነው። ሁላችሁም ከወደዳችሁት ላይክ እና ሰብስክሪፕሽን ሼር በማድረግ አበረታቱኝ፣ እዘዙኝ። እንሻላ እኔ ደግሞ በጥራት ቆንጆ አስደርጌ አሰራላችኋለሁኝ ማለት ነው። እና እንግዲች ይሄ አረቢያ መጂሊስ የሚሄደው ሀራ አሁዲት ነው የሚሄደው ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። እኔ ማግኘት ለምትፈልጉ 0967177194 የኔ ስልክ ቁጥር ነው። እነሱን ማግኘት ለምትፈልጉ ደግሞ ከዚህ ቪዲዮ በታች የእነሱን ቁጥር አስቀምጣለሁኝ። ማዘዝ ትችላላችሁ በራሳችሁ ማለት ነው። ለያኪን ዋጋ ለኛ በሚሰጡት ዋጋ አይሰጧችሁም። ለምን አሁን ላይ ያለው ዋጋ ጭማሬ ነው። አስለን 8000 የሚሸጥበት ሰዓት እንኳ 8500 በሚሸጥበትም ሰዓት እኔ መጂሊስ አሰርቻለሁ። እነሱ የዛኒ በቀጥታ በማነው ኦንላይን ለሚያዟቸው የሚሸጡ ስንት ነው? ዘጠኝ ሺ ብር ስምንት ሺ አምስት መቶ ብር ስምንት ሺ በነበረበት ሰዓት ይሰራ ነበረ ማለት ነው። ለማንኛውም ምንም ችግር የለውም። እኔ ለጠየቀኝ ሰው ቁጥራቸውን ሪዲዋንም ስጠይቁኝ ሰጣችኋለሁ። ሁሉንም መብታችሁ ነው። ብቻ ጥሩ ነገር ነው የምሰጣችሁ። ማሻላ ተባረክ ተማን አሪፍ አድርገው የሚሰሩ ባለሙያዎችና ና ደንበኞችን ነው የማገናኛችሁ ማለት ነው። ከወደዳችሁት እንግዲህ ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። ሰላማችሁ ዝት ይበልልኝ። ሰላሙ አሊኩም ወራህመቱላሂ በረካቱ። ላይክ አርጉት፣ በጣም ላይክ ያስፈልገዋል። በጣም ደስ የሚል ስራና ማሻአላህ የሆነ ነው 85 ማነው 86 ሺህ 500 ብር ፈጅቷል ማለት ነው። 9 ሜትር ከነቴብሉ ማለት ነው በ9 ሺህ ብርና መሀል ላይ ያለችው ቴብል ደግሞ 5500 ብር ሒሳብ ማለት ነው። አሪፍ ነገር ነው ሐቂቃ፣ በጣም የሚመች ጽዳቱን የጠበቀ በዛ ላይ ደግሞ ለቤተሰቧ የሚሆን ሰርፕራይዝ ስለሆነ እንግዲች እነሱ ደግሞ ዱዓ ያደርጉላታል። እንሻላ ሰላማችሁ ይብዛልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ዳህና ናችሁ ወይ? አልሐምዱሊላህ እኔ በጣም ዳህና ነኝ። ዛሬ ማሳያችሁ ወረባቦ የሚሄድ አንድ መቶ ሰማንያ ስምንት ሺህ ሰባት መቶ ስልሳ ሰባት ብር የፈጀ ቆንጆ የሆነ የረመዷን አስቤዛ የረመዷን እቃ ለቤተሰብ የሚያስፈልግ ለቤተሰቦቿ ሰርፕራይዝ ነው። ሁላችሁም ዶአ አድርጉላት መጅልሱንም ሁሉንም አይታችሁ ላይክና ሰብስክራይብ ሼር ማድረግ እንዳትረሱ ቃ እንደም ደሞ አረቢያ መጅልስ፣ እንዲሁም ደግሞ እዚህ ጋር እንደምታውት አስቤዛ ነው ማሳያችሁ። አረቢያ መጅልሱን ከወደዳችሁ ደግሞ ላይክና እና ሰብስክራይብ ሼር ማድረግ እንዳትረሱ ከዚህ ቪዲዮ ቀጥዬ አስገባዋለሁ ማለት ነው። በመጀመሪያ ማሳያችሁ 32 ኢንች ቴሌቪዥን 14000 ብር ገጽችላት አለኝ። ከዛ ደሞ 3700 ብር ሴሪውን በትንሹ ዲሽ ነው ዚጋ ጋር 3700 ብር አጠቃላይ 17700 ብር ነው። የምኑ የቴሌቪዥኑ ከነሙሉ እቃው ማለት ነው። ከዛ ለ32 ኢንች የምትሆን ቲቪ ስታንድ አለችን የዚህ ዋጋ ደግሞ 7000 ብር ነው የገዛኋት ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት አክሌሪክ የ አክሌሪክ የሱካር ቃና እናት መፍጫ 300 ብርና 600 ብር ባለ 7 ሴሪ ደግሞ የውሃ ጆግ አለ። የጅማር አከቦት እና የማይካ ሰርቢስ አለ 700 ብር እና 500 ብር። አገረኛ ሲኒ 1800 ብር ደግሞ የጅማር አከቦቱ ነው። ሱፍራ 500 ብር አለ። ደርዘን የሻይ ብርጭቆ 900 ብር እና 1900 ብር ደግሞ የሾርባ ማጋለን ማለት ነው። መጋረጃ ሁለት ሀባ መጋረጃ ብላኛለች። በጣም የሚያምር መጋረጃ ነው ያረኩላት። የዚህ ዋጋ 1200 ብር ነው። ሁለት መጋረጃዎች ናቸው። አልባሳት አላት። ከአልባሳቱ መሃል እዚጋ ጋር እንደምታወት ሁለት ሺቲዎች አሉ። እነዚህ ሺቲዎች በጣም የሚያማምሩ ሺቲዎች ናቸው። ጽድት ያሉ ሺቲዎች ናቸው። የእነዚህ ዋጋ ደግሞ ስድስት ስድስት መቶ ብር ማሰፊያ ሁለት መቶ ብር አለው። ሺ ሁለት መቶ ብር ሺ ሁለት መቶ ስልሳ ብር ይሆናል ማለት ነው። ከዛ በመቀጠል ሻርፕ አለ እዚጋ ጋር እንደምታወት፣ ይሄ ቆንጆ የሆነ ሻርፕ ዋጋው ስምንት መቶ ብር ነው። እዚህ ጋር ደግሞ ሽፎን ቀሚስ አለን። እዚህ ጋር እንደምታወት፣ ይሄ ሽፎን ቀሚስ አለ ያደረግኩላት ይሄንን ሻርፕ ነው። ለምን ይሄ ከለር ስላለ ማለት ነው። እና 30 ብር እና ማነው 1200 ብር እና እዚጋ እንደምታወ ደግሞ 800 ብር ሻርፕ አለ ማለት ነው። ከዛ በቀጠል እዚ ጋ አንድ አለ በተመሳሳይ 800 ብር። ሶስት ሀባ ነው የገዛውላት የእናቶች ሻርፕ ነው ማለት ነው። ይሄ መሻላ በጣም እንደምትወዱ ተስፋ አደርጋለሁኝ። ይሄ አልባሳት ነው። በመቀጠል ለፋዘር የሚሆን ሁለት የጨርቅ ሱሪ ከነ አላባሹ አድርጌላታለሁ። ሸሚዝ፣ ቲሸርት እና ቲሸርቶቹ እነዚህ ናቸው። ዋጋቸው አምስት ከሀምሳ አምስት ከሀምሳ ነው። እንደምታውቁት በጣም የሚያማምሩ ማሻአላ ተባረክ ረህማን የሆኑ ናቸው። ይሄ አምስት ከሀምሳ ነው። እዚህ ጋር በተመሳሳይ ደግሞ አምስት ከሀምሳ። ይሄ ለአባቷ መቀየሪያ ልብሶች ጭምራለሁ። ይሄም አምስት ከሀምሳ ኳሊቲና ቆንጆ የሆኑ ልብሶች ናቸው እነዚህ ማለት ነው። ማሻአላ ከዛ በመቀጠል ጥምጣም አለ እዚ ጋር እንደምታውቁት 400 50 ብር ነው የተገዛው። ይሄ የሚያምር ጥምጣም ነው። ከዛ መቀጠል ያው እንደነገርኳችሁ የጨርቅ ሱሪ ዋጋ ጨምሯል። 4400 ብር 800 ብር እና ሸሚዝ እዚህ ጋር እንደምታወት ሁለት ሸሚዞች አሉ። 5 500 ብር 1000 ብር ማለት ነው። ከዛ ለአባቴ የሚሆን በጣም የሚያምርና የተመቸኝን ጃኬት ገዝቼላታለሁኝ። ይሄ ጃኬት ዋጋው 2000 ብር ነው ማለት ነው። ለአባት የሚሆን ቆንጆ መዘነጫ የሆነ ለወጣትም የሚሆን ነው። በነገራችን ላይ ከአባቶችም አልፎ ይሄን የወጣቶች መዘነጫ ነው ማለት ነው። ለአርጁን ከፍ ያለን ያረኩላት እጅግ በጣም ከመነግራችሁ በላይ የሚያምርና ጥራቱን የጠበቀ ጃኬት አለ ማለት ነው። እና ጫማ 39 ቁጥር ብላኝ አለኝ፣ ወደ ጠባብ ስለሆነ 40 ቁጥር ነው ያደረኩት። የዚህ ዋጋ ደግሞ 800 ብር ነው ማለት ነው። ደርዘን የልብስ ሳሙና ና ደርዘን የገላ ሳሙና አለ በ45 ብር ሂሳብ እና በ55 ብር ሂሳብ ደግሞ የልብስ ሳሙና አለ። የማይካ ሰርቪሱ ይሄን ይመስላል ማለት ነው። የቡና ስፍራውም ይሄን የመሰለ ነው እና መሻላ ተባረክ ረህማን እያላችሁ ላይክ ና ሰብስክራብ፣ ሼር እያደረጋችሁ አበረታቱኝ። ወደ አስቤዛ ስንመጣ ደግሞ ሁለት ካርቶን ቴምር በ2400 ብር ሂሳብ፣ ብጥባጥ በ2300 ብር ሂሳብ ሁለት ሀባ፣ አንድ ብርቱካን፣ አንድ ማንጎ ምስር ክክ በ260 ብር ሒሳብ ሱካር 10 ኪሎ በ150 ብር ሂሳብ፣ ገብስ ክክ እዚ ጋር እንደምታዩት የተከካ ነው። የዚህ ዋጋ ደግሞ በ200 ብር ሒሳብ ቡና 5 ኪሎ እንደዚህ እንደምታዩት ማሻአላ በጣም የሚያምር ቡና ነው። የዚህ ዋጋ ደግሞ በ950 ብር ሒሳብ፣ አተር ክክ 5 ኪሎ በ220 ብር ሒሳብ እና አጃ በ270 ብር ሒሳብ 10 ኪሎ 10 ኪሎ ሩዝ አለ። የሩዝ ዋጋ ደግሞ በ120 ብር ሂሳብ ነው ማለት ነው። በመቀጠል ያው ሁል ጊዜ እንደምነግራችሁ በጣም የሚያምር እና ማሻአላ ተባረክ ረህማን ጥራቱን የጠበቀ ምጥን ሽሮና በርበሬ ያለን ከየሁሉም አይነት ተደርጎ 15 ኪሎ ሽሮ አለ። ባቂላ በ180 ብር ሒሳብ፣ ሽምብራ በ200 ብር ሒሳብ ኪሎ አተር በ170 ብር ሒሳብ ጓያ ደግሞ በመቶ ስልሳ ብር ሂሳብ ነው የተገዛው ማለት ነው። እዚህ ላይ አሁን ነጭ ሽንኩርት ቀይሽ ማ ነው ነጭ ሽንኩርት ዝንጅብል እና ጭናዳም አዝማሪኖ ተደርጎ ነው ይሄ ከበርበሩ አንድ ኪሎ ወደዚህ ተደርጎ የተዘጋጀው ማለት ነው። ያ ማለት በርጥብ ቅመም ተደልዞ ከደረቀ በኋላ ከዛ ደረቅ ቅመም ተደርጎበት እጅግ በጣም በአማረ ሁኔታ የተዘጋጀ ውበቱን የጠበቀ ምጥን የሆነ ሽሮና በርበሬ አለን። 15 ኪሎ በርበሬ በ400 ብር ሂሳብ ተገዝቶ በጣም በሚያምር ሁኔታ ማሻአላህ ተባረከ ማለት ተደርጎ እጅግ በጣም የሚያምር ፏ ያለ በርበሬና ሽሮ አለን ማለት ነው። ከወደዳችሁት ሁላችሁም ላይክ እና ሰብስክራይብ ሼር አድርጉ። ይሄም እንደዛው በተመሳሳይ ቀይ ሽንኩርትና ዝንጅብል አዝማሪ ነው ጭን አዳም ተደርጎ ትንሽ ነጭ ሽንኩርት ሳይበዛ፣ ነጭ ሽንኩርት የማልዘዝ ባህሪ ስላለው በርበሬ ላይ አይበዛም። ሽሮ ላይ ነው መብዛት ያለበት አንድ ኪሎ ያልሞላ ተደርጎበታል ማለት ነው፣ ሩብ ማለት ነው። እና መሻላ በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ አድርጉ። እንሻላ ተጠቃሚዎቹ እንደሚያመሰግኑ ይተስፋ አደርጋለሁ። እናንተ እይታ እንጂ ጥቃሞቱን ስለማታውቁት እና መሻላ ተባረክ ረህማን የሆነ እዚህ ጋር እንደምታዩት 32 ኢንች ቴሌቪዥን አለን፣ ቲቪ ስታንድ አለን። በቃ የሚያስፈልጉ የሚያስፈልጉ ለቤተሰብ ሰርፕራይዝ ነው በነገራችን ላይ መጅልሱም ለቤተሰብ ሰርፕራይዝ ነው። ዘጠኝ ሜትር አለ። ዘጠኝ ሜትር ሲባዛ በዘጠኝ በዘጠኝ ሺ ብር ሂሳብ በነበረበት ሰዓት ነው የገዛሁላት። ማሻላ ተባረክ ረህማን አሁን ላይ ደግሞ ዘጠኝ ሺ አምስት መቶ ብር ካሬ ሆኗል ማለት ነው። የፊት ተቀብዬው ነው ምናምን እያልኩ ነው። በስ ዘጠኝ ሺ ብር የማሰራት እንጂ አሁን ላይ ዋጋው ጭማሬ አለው ማለት ነው። እንግዲች ህን የመሰለ የረመዷን አስቤዛ ተዘጋጅቶላት ከመጅልሱ ጋር ለማዘር ሲሄድ ምን ያክል ዱዓ እንደሚያደርጉ ለእኔም ለእሷ ነው ዱዓ የሚያደርጉልን። እንሻላህ ከወደዳችሁት ላይክ እና ሰብስክረብ ሼር ማድረግ እንዳትረሱ።